እንደምታዩት በጣም በጣም በጣም ብዙ ብዙ ብዙ ለውጥን ያለውና በጣም ምርጥ የሆነ በጣም የምትወዱት የጠቀመኝን እንግዲህ በጣም በፕሮቲን እንዲሁም ደግሞ ፀጉራችሁ በጣም የሚነቃቀል ከሆነ እንዲሁም ደግሞ ያለ እድሜ የሚወጣ ሽበትን ይከላከልላችኋል። ወደ ቪዲዮ እዣችሁ ሄዳለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ብዙ ጊዜ የራሴ ፀጉር አይደለም ቤተሰቦቼ ማለት ነው የራሴ ነው። አልተበጠረም። ሁለት ቦታ ሰርቼው ነበረ ከመ አበጠሬ በፊት እየጥብስክተን ያላችውን ያላችሁን ቅባት ተቀቡት ማለት ነው ውስጥ ውስጥ የምን የውጭ ይሄን ቢኖራችሁ ወይም ደግሞ። በራሳችሁ ቤት ውስጥ የሰራችሁትን መጠቀም ትችላላችሁ። አሁን እንደዚህ ውስጥ ውስጡ በደንብ አድርጌ ቅባት ከገባው በኋላ በደንብ አድርጌ ደግሞ ማሳጅ አድርገዋል ግን ማለት ነው። ጠብቅ ቅባት ማለት ነው። በጣም ምርጥ ነው። በተለይ በጣም ፀጉራችሁ እየተነቃቀለ ላስቸገራችሁ፣ ተጠቀሙት በጣም ምርጥ ነው። የወጣው አንድ ማን ፀጉር የለም ማለት ነው። እንደምታዩት ተተኩሷል። ግን አንድ ፀጉር አንድ አሁን እንግዲህ የሩዙ እንደዚህ ብለ ቦታ ከከፈልኩኝ በኋላ ወዙ አያምርም ግን የሰራሁት የሩዝ ውሃ ማለት ነው። ቅባት አላልኩበትም ደርኳችሁ፣ ውስጡ ውስጥ ከብቻው ቀብቾ ስለነበር ራሴ ቅባት ፈሳሹ ምንድነው፣ ሌላ መርጫ ምናምን ካላችሁ እሱ መጠቀም ትችላላችሁ። ዛሬ ደግሞ ይዤላችሁ የመጣሁት የሩዝ ውሃና የጥብስ ቅጠል ውሃ ነው። መሰራው ማለት ነው። ሁለት የሾርባ ማለት ነው ሁለት የሾርባ ማንኪያ የሚሆን ሩዝና ይሄንን ነው ደግሞ፣ ሁለት ናቸው። ደረቁም ካላችሁ ደረቁም መጠቀም ትችላላችሁ። አሁን ውሃ ጨምሬ እመለሳለሁ ማለት ነው። እንደምታዩት ይሄንን አጥቤ እመለሳለሁ ነው። አሁን በቀጥታ የማደርገው ውሃ የሩዝ ውሃ ነው። ብዙ ጊዜ የሩዝ ውሃ ዘፈዝፍና በጣም በብዛት ነው የሩዝ ውሃ መጠቀሙና እሱን እጠቅማለሁ ካላችሁ የሩዝ ውሃ የሩዝ ውሃ የሩዝ ውሃ ከሌላችሁ ደግሞ ኖርማል ለሩዝ ውሃ መጠቀም ትችላላችሁ። አሁን ይሄንን ቢያንስ ለሰላሳ ደቂቃ ወይም ለሀያ ደቂቃ የሚሆን ወፈር አይልም፣ ግን ይሆነ ያለ አይደለም። አሳቱን በጣም አነስተኛ አድርጌ ከሀያ ደቂቃ ወይም ከሀያ አምስት ደቂቃ በኋላ እመለሳለሁ ማለት ነው። አብራችሁ ቆዩ። እንደምታዩት እንግዲህ የሩዙ ውሃው ይሄን ይመስላል። እሳቱን ግን በጣም የምታበዙት በደንብ አድርጎ የሚፈላ ከሆነ የሆነ ለበብ ነው የሚለው ማለት ነው። እንዳያችሁት ሩዙ ራሱ በደንብ ማለት የሆነ በጣም ራሱ አልበሰለም ማለት ነው። እና እሳቱን ካበዛችሁት በጣም ይወፍራል። ያ ደግሞ ተቀብታችሁ ለመታጠብ ነው እንጂ ተቀብታችሁ ሶስት ቀን ሁለት ቀን ለማቆየት አይሆንም ማለት ነው እና ስታበስሉት ውሃውን በጣም እሳት መቀነስ አለባችሁ። በዚህ መልኩ እንደምታዩት ንጹ ውሃ ነው ማለት ነው። ልክ እንደ ክሬም አልሆነም። አሁን ይህንን እንግዲህ በመቀበያ አድርጌ እያያችሁት እየተቀባሁኝ በጣም ለጸጉሬ፣ በጣም ምክንያቱም ጸጉሬን ተተኩሼው ስለነበረ የኔ የጸጉር ደግሞ በሚተኩስ ሰዓት ያው ብዙ ጊዜ እኔ ጸጉሬን አልተኩስም፣ ግን አንዳንዴ በምተኩሰው ሰዓት የሆነ በጣም የመነቃቀል አቅማለውና ይሄ ደግሞ የውዙም ውሃ ሆነ የጥብስ ቅጠሉ ጸጉሬ እንዳይነቃቀልና እንዲጠነክርልን ያደርግልናል ማለት ነው። እንዲሁም ደግሞ የጥብስ ቅጠሉ ራሱ ያለ እድሜ የሚወጣ ሽበትን ይከላከላል። በቅባት መልኩም በፈለጋችሁት መልኩ ሰርታችሁ መጠቀም ትችላላችሁ። የጥብስ ቅጠሉ ውሃውን ራሱ ጸጉራችሁን ሆኖ እንደ ማፍታቻ መጠቀም ትችላላችሁ። እንግዲህ እንዳያችሁ በፊት ላይ ፍሬሹን የጥብስ ቅጠል ከውጭ ነበር ምገዛ እንግዲህ አሁን ተክያት በጣም እየበዛችልኝ ነው። ያው ደረቁን ካላችሁም መጠቀም ትችላላችሁ። ይሄ ደግሞ በቃ ያደረኩት ለሻምፖ እንዲሁም ደግሞ ኮንዲሽነር ማቅጠኛ ይሆንልኛል ማለት ነው። እንደምታዩ ፀጉሬ በጣም በጣም ነው የሚያምረው። እንዴት እንደሚያምር ራሱ ልነግራችሁ አልችልም። ወዙ፣ በዛ ላይ ደግሞ እንደዚህ ተቀብታችሁ በምትፈሱ ሰዓት በጣም በጣም ነው የሚያለሰልሰው ፀጉራቸው ደግሞ ጫፉን እኩል አድርጉት። ዜና አሁን ጫፉን ስለቆረጥኩት እኩል ለመያያዝ እንትን የለውም ማለት ነው። ግልዶች ይህ ይመስላል። ብዛትም አለው። ከዛ ላይ እንደምታይ በጣም አጫጭር ፀጉር እዚህ ገብቶ ማለት ነው። ይሄ ደግሞ ለቀጣይ ማለት ነው። ለኮንዲሽነር ለሻምፖ መሆን ይችላል። ፍርጅ ውስጥ ማድረግ ነው ማለት ነው። ፍርጅ ውስጥ አድርጋችሁ በሻምፖ መልኩ እንዲሁም ደግሞ በኮንዲሽነር ላይም ቀላቅላችሁ መጠቀም ትችላላችሁ ማለት ነው። ለአንዴ ግን ይህን ጨርሻለሁ ለአንዴ ጊዜ ማለት ነው። ይሄንኛው እኔ መርጫ ካላችሁ ተጠቀሙቼ ቅባት ስለሚሆነው መርጫውን ሲይዘው በደንብ ሊረጭልኝ ስለማይችል በዚህ ነው። ይሄኛው መርጥ ነው ማለት ነው። እንግዲህ እንደዚህ አድርጋችሁ ስራችሁ መስራት ትችላላችሁ ማለት ነው ይመስላል ልጆቼ፣ እንግዲህ በጣም አሪፍ ነው። ሰርታችሁ ተጠቀሙ እላለሁ። በጣም የሚያምር እና ቆንጆ ፀጉር ወዙ፣ እኔ ከምን በላይ ወዙት፣ ወዙ እንዴት እንደሚያምር ማለት ነው። ከመተኮሴ በፊት ተልባ ነበር ተቀብቼ እየተኮስኩትኝ ማለት ነው። በራሴ አሁን ላይ በብዙ ሆና በእንትምት ሳበጥረው እያያችሁት ነው ወዙ በጣም የሚያምረው በዛ ላይ ሆነ ብቻ በጣም የሚያምረው በጣም ነው የወደድኩት። ከዚህ በፊት የሩዝ ውሃን በብዙ አይነት ተራ ጅማት ይመጥቻሉ። ዛሬ ደግሞ ከጥብስ ቅጠልና ከሩዝ ውሃ ላቸው የመጣሁት ሰርታችሁ ወይ የሳምንቱ እንዲሁም ደግሞ ከሳም ፀጉራችሁ ራሱ በምታበጥሩ ሰዓት እንደምታየት እየወጣ ፀጉር ማለት ነው። እንግዲህ እችላት ማለት ነው። ምንም የወጣው የለም። ከዚህ በፊትም ያው የተቀባኋቸው ቅባቶች ይወስኑታል ፀጉሬን እኔ ብዙ ጊዜ አላሲዘውም ቅባት እየቀባሁ ቢያንስ ሁለት ቦታ ምናምን ሰራው አለ ጅቃ ቅባት ፈሳሽ ቅባት ቀብቼ ማለት ነው። የጥብስ ቅጠል በጣም ምርጥ እንትን ነው፣ ሰርታችሁ ተጠቀሙላለ። ይሄን ይመስላል። ግን የኔ ፀጉር በጣም እንት ነው የሚለው ነገር እርጥበት ሲያገኝ ማለት ነው። አሁን ይሄ ራሱ ተሰብስቦ ተሰብስቦ ተሰብስቦ በጣም ረጅም ብሎ በቃ ነው የሚያጥረው ማለት ነው፣ ውሃ ውስጥ ሲነካ እና ይሄን ይመስላል። ወጦቼ፣ በጣም አሪፍ ነው። ትወዱታላችሁ ሰርታችሁ